ሰላም፣ እንኳን ወደ ሂራማጀት በሰላም መጣችሁ። ዛሬ የድፍን ምስር በቀይ ወጥ አሰራር ይዤላችሁ ቀርብ ያለው ወደ አሰራሬ ከመሄዴ በፊት ቻናሌን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆኑኝ። ለድፍን ምስራችን ግብአት እንግዲህ ይሄንን አዘጋጀች ያለሁኝ እዚህ ጋር የተቀቀለ ቲማቲም አለለን ይሄ የተቀቀለ ቲማቲም ነው። ቀቅለንም በቀጫጭን ከትፈንም ፈቅፈቀንም እኛ እንደሚመቸን እኛ በመረጥ ነው ልናዘጋጅ እንችላለን። እዚህ ጋር ደግሞ ድፍን ምስር አለ ለቅሜ ያዘጋጀውት ድፍን ምስር አለ። እዚህ ጋር ዘይት አለልን። እዚህ ጋር በርበሬ አለልን። እዚህ ጋር ጨው፣ ይሄ ነጭ ሽንኩርት፣ እዚህ ጋር ሽንኩርት አለልን። እነኚ እንግዲህ ሶስት ቅመሞች ይሄ መከለሻ ነው። እቺ ትንሽ አብሽ በጣም ትንሽ ሳይበዛ ለሽታው፣ ለቃናው ቃናው በጣም ነው የሚያሳምረው። ለቀይ ወጥ አብሽ በጣም በትንሹ እንጨምርበታለን። እዚህ ጋር የሮዝመሪኖ ፓውደር አለ። ይሄኛው ቅመም ደግሞ ጥቁር ቅመም በመጠኑ ነው እሱንም የምንጨምረው፣ በጣም ትንሽ ነው የምንጨምረው። እዚህ ጋር ደግሞ ነጭ ቅመም የተፈጨ አለ። እነኚህን ግብአቶች እንዲሁም ዘይት በመጠቀም እነኝህ ግብዓቶች በመጠቀም ቆንጆ ድፍን ምስር እናዘጋጃለን ማለት ነው። እዚህ ጋር ያልተጠቀምኳቸውን ቅመሞች በቤታችሁ የሚገኘውን መጨመር ትችላላችሁ። ደቀቅ አድርጌ አዘጋጃለሁ። ቲማቲሜን እንግዲህ በዚህ መልክ አዘጋጅቸዋለሁ። ይኸው በደንብ አድርጌ የበሰለ ስለሆነ በቢላዋ በደንብ አድርጌ ቀጥቀጥ አድርጌዋለሁ። እንደዚህ ሆኖልኛል። በዚህ መልክ ቲማቲሜ ሜን ጨርሻለሁ። ወጋታ ወደ ማቁላላቱ ነው የሚሄደው። ቁሌት ወደ መስራቱ ነው፣ ወደ ማዘጋጀቱ ነው የሚሄደው። የሚበቃንን ያክል ዘይት እንጨምራለን። ቀይ ወጥ ስለሆነ የምንሰራው ሽንኩርታችንን እንጨምራለን። ትንሽ በጣም ትንሽ አብሽ እንጨምርበታለን። ይሄንም ያክል አብሽ ይበቃናል። አብሻችንን እንጨምራለን። ሞክሩት። በጣም ነው ለሽታው ቆንጆ የሚሆነው። እኔ በቀይ ስለምሰራ ለቀይ ወጥ ቆንጆ ነው አብሽ። ሽታው በጣም ነው ደስ የሚለው። አሁን ከዛን ትንሽ ጥቁር አዝሙት፣ ትንሽ ነጭ አዝሙት። በጣም ደስ የሚለው ሞክራችሁ የማታውቁ በእውነት ሞክሩ። ከዛ በርበሬያችንን እንጨምራለን፣ የሚበቃንን ያክል በርበሬያችንን እንጨምራለን። ባልጫም መስራት ይቻላል። የሞቀ ውሃ ከጎን አዘጋጅተን ውሃ ትንሽ ጠብጠብ እያደረገን እናቅሏለዋለን ማለት ነው። በርበሬያችሁንም እያያችሁ ካነሰ መጨመር ትችላላችሁ። የተወሰነ በርበሬ እና ሽንኩርቱን አንድ ላይ እንደዚህ በደንብ አድርገን ካቁላላን በኋላ ቅድም ያዘጋጀነውን ቲማቲማችንን እንጨምራለን። ቲማቲማችን በዚህ መልክ እናቀላቀለዋለን ከሽንኩርታችን ጋራ። እንግዲህ መጀመሪያ ዘይታችንን አጋድን፣ ሽንኩርት ጨመርንበት፣ ትንሽ አብሽ፣ ትንሽ ነጭ አዝሙድ፣ ትንሽ ጥቁር አዝሙድ ጨመርንበት። ሽታው ይሄ ነው አላላችሁም እንዴት ደስ እንደሚል ሽታው። እነኚህ ቅመሞች ሲበዙ ነው እንጂ ችግር፣ በመጠን ከጨመርንባቸው በጣም ነው በጣም ነው የሚያጣፍጡት፣ በጣም ማለት ነው እና በመጠኑ ከጨመርነ እነኝን ቅመሞች በጣም ነው የሚያጣፍጠው። ሽታው ራሱ በጣም ልዩ ነው። በእውነት ሞክሩት። የሞከርኩትን ነው ለእናንተ የሚቀርበው። ና ሞክሩት፣ ትወዱታአላችሁ ደንብ ማቁላላት አለብን። ቆንጆ ሆኖልናል። ጉዴታችን በደንብ እስቁላላያልን ድረስ ምስራችንን በደንብ አድርገን እናጥበዋለን። እኔ በቀዝቃዛ ውሃ ነው የማጥበው፣ ምክንያቱም በሞቀ ውሃ ካጠብኩኝ ከላይ ያለው ቅርፊቱ ይነሳል። ለዛ ከነከለሩ ከለሩ እንዲሆንልኝ በቀዝቃዛ ውሃ በደንብ አድርገ ነው የማጥበው። ቁሌታችን እንግዲህ በዚህ መልክ ደርሶልናል ትንሽ ትንሽ ነጭ ሽንኩርት እንጨምርበታለን። ከዛ ምስራችን ይሄው አጥበነዋል፣ ምስራችንን ደግሞ እንጨምራለን። በዚህ መልክ እናቁላላለን እስኪ በስልለን ምስራችንን አገንፍለን መጨመርም እንችላለን ግን ስናገነፍል ፍርክስክስ ይልብናል ከነ እንዲሁ እንዳለ ላይወጣለን ይችላል በእርግጥ ሁለት አይነት ድፍን ምስር ነው ያለው የሀገር ውስጥ እና የውጭ የውጭ ይፈረካከሳል ከሀገር ውስጥ ግን እኔ አጥቤ ነው የምጨምረው ምክንያቱም እንዳይፈረካከስብኝ ማለት ነው። ወጣችን እንግዲህ በዚህ መልክ እየበሰለልን ነው ከቁሌቱ ጋራ ምስሩ በደንብ መቁላላት ስላለበት ውሃ ሳንጨምር በራሱ በራሱ ውሃ በቁሌቱ ውሃ ማለት ነው። በደንብ አድርገን እናበስለዋለን። ከዛ ነው ትንሽ በሰል ሲልልን ምስሩ ውሃ የምንጨምረው ማለት ነው። ሞቅ ያለ ውሃ እንጨምረበታለን። ወጣችን እንግዲህ በዚህ መልክ እየደረሰልን ነው። አሁን ውሃ እንከልስበታለን እና ማስለውና ቆንጆ ሆኖልናል፣ አሪፍ ሆኖልናል። ውሃ እንከልስበታለን፣ የሞቀ ውሃ እናደርግበታለን ማለት ነው። የሚበቃውን ያህል ውሃ እንጨምርበት። ወጣችን እንግዲህ በዚህ መልክ ደርሶልናል። በጣም ቆንጆ ሆኖ በስሎልናል። ውሃም በቂው ነው፣ ምክንያቱም ሲቀዘቅዝ ከዚህ በላይ ነው የሚወፍረው። እንግዲህ በዚህ መልክ ቆንጆ ሆኖ በስሎልናል። አሁን የሚቀሩንን ግብአቶች እንጨምርበታለን። ጨው እንጨምራለን። ጨው እንግዲህ የሚበቃን ያክል እናደርግበታለን። እዚህ ጋር መከለሻና ሮዝመሪ ነው ፓውደር እንጨምርበታለን ያክል እንጨምርበታለን፣ የሚበቃን ያክል እንግዲህ። ጨውም ቀምሰን ያነሰ ከሆነ እናደርግበታለን ማለት ነው። እንዴት ቆንጆ መሰላችሁ! ጣዕሙ በጣም አሪፍ ነው፣ በእውነት በጣም ቆንጆ ሆኖልናል። እዚጋ እንግዲህ በቤታችን ያለ ቅመም መጨመር እንችላለን። ኮሮሪማ እኔ ስለሌለኝ ነው ኮሮሪማ መጨመርም እንችላለን። በቂቤ መጠቀም የምንፈልግ ሰዎችም ቂቤ ማድረግ እንችላለን። ግብአቶቻችንን በሚገባ ጨምረናል። ከምድጃችን ላይ ወጣችንን እናወርዳለን። እንግዲህ ሰብስክራይብ ያላደረጋችሁ ቤተሰብ ሁኑ፣ ላይክ ሼር በማድረግ አስተያየት ስጡኝ። እንግዲህ እንደምታዩት በጣም አሪፍ ወጥ ወጥቶልናል ማለት ነው። እንጀራችን ላይ አድርገን መመገብ እንችላለን። በዚህ መልክ ሞክራችሁ ድፍን ምስርን እንግዲህ በአሪፍ ሁኔታ ትሰራላችሁ ብዬ ያስባለሁኝ። ቻናሌን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ቤተሰብ ሁኑኝ። በጣም ነው የማመሰግነው። እስቲ ቀምሼ ደግሞ ውጤቱን ምን ምን እንደሚል እናያለን ማለት ነው። በጣም ነው የሚጣፍጠው፣ በእውነት በጣም ነው የሚጣፍጠው። ሞክሩት፣ ትወዱታላችሁ። እኔ እንግዲህ መብላቴን እቀጥላለሁ። ቻናሌን እንግዲህ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በሌላ ቪዲዮ በሌላ ምግብ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ደህና ሰንብቱልኝ። ወዳችኋለሁ። ቻው